ማ ኸለቀ ዘከር ወል ኡንሳ በወንድና በሴት ፍጥረት ምላለው። ኢነ ሰዓየኩም ለሸታ እናንት ሰዎች በእርግጥ ስራችሁ ክፉና ና ደግ ሆኖ በየአይነቱ ነው። ፈአመን አዕጠ ወተቃ ለአላህ ብሎ የለገሰና አላህን የፈራ ሰው

ወደ ገሃነም ለሚከተው መጥፎ መንገድ እናመቻችለታለን። ወማ ይغኒ አንሁ ማሉሁ ኢዛ ተረዳ ስስታ ሞቶ በከፈን በተጠቀለለ ጊዜ ገንዘቡ ምንም አይጠቅመውም። ኢና ዐለይና ለልሁዳ የእኛ የአላህ ድርሻ ቅኑን መንገድ ከጠማማው ለይቶ ማመላከት ነው። ኢና ለና ለልአኺረተ ወልኡላ የመጨረሻው የወዳኛው ዓለምና የመጀመሪያው የዚህኛው ዓለም በጠቅላላ የእኛው የአላህ ግዛት ነው። ፈአንዘርቱኩም ናራን ተለዘ እናንት ሰዎች ሆይ ተቀጣጣይ በሆነችው በጀሃነም እሳት አስጠንቅቂያችኋለሁ። በዚያች በጀሃነም እሳት ጠማማው በስተቀር ሌላው አይገባትም። ያ በኢስላም ያስተባበለና በአላህ ትዕዛዝ ያፈነገጠ ጀሃነም ይገባታል። ወሰዩጀነቡሃ አላህን በጣም የሚፈራ ጀሃነም ይርቃታል። አልለዚ ዩእቲ ማለሁ የተዘካ ያ ገንዘቡን በመለገስ ከስስትና ከቆንቋናነት ራሱን ያጠራ ጀሃነምን ይርቃታል። ወማ ሊአሐድን ዒንደሁ ሚን ኒዕመቲን ቱጅዛ ለአላህ ብሎ ጸጋን የለገሰ ሰው ከማንም ዘንድ ውለታ እንዲከፈለው አይፈልግም። ኢላ እብት በዋእ ወጅህ ረብህ አለ ለጋሽ ሀያሉ አላህ ፊት ውዴታን በመፈለግ ብቻ ነው የሚለግሰው። ወለሰውፈ የርዳ አላህ ለለጋሽ በጀነት የሚወደውን ሁሉ ይሰጠዋል።